ሰኔ 25 2017፣ ጤና ይስጥልኝ አድማጭ ተመልካቾች፣ እንደምን አረፈዳችሁ። የሰዓቱን አበይትና ሰበር ዜናዎች በድጋሚ ይዤ ቀርቤ ያለሁ። በቅድሚያም ዋና ዋና ዜናዎቹን በማስቀደም እጀምራለሁ። ፋኖ በአዲስ አበባ 4 ኪሎ ኦፕሬሽን ሊሰራ ነው፣ መረጃውን ቀድሜ ይደርሽበታለሁ ሲል ለጠቅላይ ሚኒስትሩ ሪፖርት አቀርቦ የነበረው የደህንነት ግብረ ኃይሉም ዛሬ በጠቅላይ ሚኒስትሩ ትእዛዝ አስቸኳይ ስብሰባም አድርጎ እንደነበረ ተነግሯል። በዚህም ሳይቀድሞ ሲሆን እንዘጋጅ ሲሉም የደህንነት ኃላፊው የፋኖን ኦፕሬሽን ቡድን እንቅስቃሴ ሳይጀምር እንዳልቀረም ተናግረዋል። ከነገ ጀምሮ በአዲስ አበባ ከፍተኛ የሰራዊት ስምሪት ትእዛዝም ተሰጥቷል። በጸጥታ ኃይል ውስጥ ያሉ የአማራና የደቡብ ተወላጆችም ክትትል እንዲደረግባቸው ትእዛዝ ተሰጥቷል። ዝርዝር መረጃ ይዘናል፣ እናስደምጣችኋለን። በሌላ በኩል አብይ አህመድ እንድናዝንለት ፈልጎም መድኃኒት በእጁ ሞልቶም ይዞ መጥቶ ባለስልጣናት በሽተኛ ነኝ እንዲህ እያመመኝ ነው የምሰራው ይህንን ሁሉ መድኃኒት ነው የምቅመዋሉን ሲሎ ዶክተር ሚልኬሳም ተናግሮም። ዶክተር ሚልኬሳ ስለ አብይ አህመድ የደህንነት ክፍል ደካማነትና ያልተጠበቀ መረጃም አውጥተዋል። የቀድሞ የአብይ አህመድ ባለስልጣን ያወጡትን ምስጢራዊ መረጃዎችን በቪዲዮ ይዘናል፣ እናስደምጣችኋለን። በሌላ በኩል የአማራ ፋኖ ብሔራዊ ኃይል በበርካታ ቦታዎችም ዛሬም ከባድ የተባሉ ውጊያዎችን እያደ እያደረገ ነው። ብሔራዊ ኃይሉ በጎጃም እና ወሎ ባደረገው ትንቅንቅ ዛሬ አንድ ከፍተኛ የመንግስት ሴት ባለስልጣን መግደሉንም አስታውቋል። ከመቶ በላይ ወታደር የተደመሰሰበት የጎጃም የደንሳ ውጊያም መነጋገሪያ ሆኗል። በወሎም በ12 መኪና ተጭኖ ሲንቀሳቀስ የነበረም የአገዛዙ ጦር የፋኖ ኃይሎች በፈጸሙበት የከተማ ጥቃት ሞትና ቁስለኛ ሆኗል። ዝርዝር መረጃም አጠናክረንበታል። በሌላ በኩል የሸዋ ጠቅላይ ግዛት እዝ ዙ 23 ሶስት አገዛዙ ሰራዊቱን የሚጭንበት ኦራል አደብ አየውት ሲል መግለጫም አውጥቷል። ጣርማ ብርና ደብረ ብርሃን ዙሪያም ከጉዶ በረት እስከ ቀየት ከባድ ውጊያም ተደርጓል። ዝርዝር ይዘንበታል። ኤርትራ የአብይን መንግስት አቅመ ቢስና በውሸት የሚኖር ስትልም ስለመተቸቷም ተነግሯል። ዝርዝር ይዘንበታል። ሰላም ጤና ይስጥልኝ። አድማሽ ተመልካቾች እንደምን ቆያችሁ? ከላይ ባርስተ ዜና ያደመጣችሁትን መረጃ ወደ እናንተ ላደርስ እዚህ ተገኝቻለሁ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 ቀዳሜ ወዳደረግኩት ዘገባ አልፋለሁ። የኤርትራ ውጭ ጉዳይ ሚኒስትር ዛሬ በወጣው ጽሁፍ የኢትዮጵያ ብልጽግና ፓርቲ በሀገር ውስጥ ችግሮች ውስጥ በመዘፈቁ ምክንያት ከዚህ ለመሸሽ የኤርትራን ስም በውሸትና በውንጀላ ለማጥፋት እየሞከረ ነው ሲል ከሰሰ። ሚኒስተሩ ብልጽግና ፓርቲ ለተባበሩት መንግስታት ድርጅት ተመድ ጨምሮ ለተለያዩ ዓለም አቀፍ አካላት ኤርትራን የሚወነጅል ደብዳቤዎችን እየላከ መሆኑንም ገልጿል። ይህ ስልት አዲስ አይደለም ሲልም የኤርትራ መንግስት ተናግረዋል። የኤርትራ ውጭ ጉዳይ ሚኒስቴር ይህንን መሰል ስልት አዲስ ክስተት አለመሆኑን አስታውቋም። ቀደም ሲል በኢትዮጵያና ኤርትራ ጦርነት ወቅት የነበሩ የኢትዮጵያ ጦር ኃይሎች አዛዦችም ተመሳሳይ ስልት መጠቀማቸውን በመጥቀስ ይህ የውስጥ ችግርን ለመሸፈን ሲሞከር የሚታይ የተለመደ አካሄድ መሆኑንም አመላክቷል። የሉዓላዊነት ጥያቄና ዝምታም ሲልም ጽሁፉ ይቀጥላል። ጽሁፉ ባለፉት ሁለት ዓመታት ብልጽግና ፓርቲ በፈቃደኝነትም ሆነ በግዴታ የባህር በር ስለማግኘት ሲናገር መቆየቱንም ጠቅሷል። ሚኒስተሩ እነዚህ ንግግሮች የኤርትራን ሉዓላዊነት የሚዳፈሩና ስድብና ዛቻ የተቀላቀለባቸው ቢሆኑም ዝምታን መምረጣችንን ሁሉም ያውቃል በማለት ኤርትራ ለንግግሮቹ ምላሽ ባለመስጠቷ ላይ አጽንኦትም ሰጥተዋል። የኤርትራ ውጭ ጉዳይ ሚኒስትር አክሎም ከታሪክ እንደምንረዳው የኢትዮጵያ መንግስት ውስጣዊ ችግሮቻቸውን ፍትሐዊ በሆነ መንገድ ለመፍታት ይልቅ ኤርትራን ለመወንጀል ይሞክራሉ፣ በማለት ኤርትራ በዓለም ካርታ ላይ ከሰፈረውና በድንበር ኮሚሽን ከተረጋገጠላት መሬት ውጭ የወረረችው ቦታም እንደሌለም አስረድተዋል። ከፕሪቶሪያው ስምምነት በኋላ ኤርትራ በሰሜናዊ ኢትዮጵያ የተፈጠረውን ሰላም ለማደፍረስ እየጣረች ስለመሆኑ የሚወራው ፈጽሞ ውሸት ነው ያለው ጽሁፉም፣ ኤርትራ ጣልቃ ገብነትን የምትቃወም እንዲሁም ሁሉም አካላት ዘላቂ መፍትሄ እንዲያመጡም የምታምን መሆኑን እና እናስታውቃለን ሲሉም ተናግረዋል። በመጨረሻም የኤርትራ የውጭ ጉዳይ ሚኒስትር ኢትዮጵያ የውጭ ችግሮቿን ከመደበቅ ይልቅ ጉዳዩ ከቁጥጥር ውጭ ከመውጣቱ በፊት ሰላምና ትብብር ማምጣት እንደሚገባትም አሳስቧል። ትልቁ ድል በጦርነት ከማሸነፍ ይልቅ ሰላምን መፍጠር ነው በማለትም የኤርትራ መንግስት መልእክቱን አጠቃሏል። ይህ ብልጽግናው አገዛዝ በሰላማዊ ዜጎች ላይ የሚፈጽመውን ጥቃት ተባብሶ መቀጠሉ ተሰማ። ከሰሞኑ በአማራ ክልል በአስገዳጅ ሁኔታ ሰልፍ የተደረገ ሲሆን ወደ ሰልፍ ያልወጡም ሰላማዊ ዜጎች ላይ አሳፋሪ ድርጊት መፈጸሙ ተነግረዋል። በክልሉ ሕዝብ ላይ መከራ እያዘነበ የሚገኘው የብልጽግናው አገዛዝ መንግስታዊ በሆነ መዋቀር ሕዝቡን በጅምላም እያሰረም እያፈነናም እየገደለም ቀጥሏል። ሰኔ 23 ባለፈው 2017 ዓ ምት በሁሉ ከተሞች ህዝቡ ወደ አደባባይ ወጥቶ ይደግፈኝ ያለው ብልጽግና ባደራጀው የጸጥታ ኃይል ሰላማዊ ዜጎችን በየቤታቸውና በየእምነት ቤቶቻቸው በዱላም እየደበደበ ሰልፍ ማስወጣቱ ይታወሳል ይሁን እንጂ ሰልፍ አንወጣም ባሉ ዜጎች ላይ ከፍተኛ ሰብአዊ ጉዳት ማድረሱ ነው የተገለጸው በባህር ዳር በጎንደርና በማርቆስ በርካታ ሰዎች በአገዛዙ የጸጥታ ኃይሎች ጉዳት ያስተናገዱ ሲሆን ከሁሉም በባሰ መልኩ በጎንደር ቋራ ዳልጎ ከተማም የተፈጸመው የዜጎች ጥቃት አስከፊ ነውም ተብሏል። ባለፈው ሰኔ 22 2017 ዓ ም በቋራ በርካታ እግረኛ ሰራዊት ያስመረቀው የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ እዝ ሁለተኛ ምመይሳው ካሳኮር ቋራ ሜዴላ ክፍለ ጦር በአካባቢው ለገባው የብልጽግና ጥምር ጦርና ካድሬም ስጋት መሆኑን ተከትሎና ጉዳዩን ለማስተባበል ማህበረሰቡን ሰልፍ ጡ በማለት ያስገድደው ብልጽግና ሰልፍ አምባሉ ነዋሪዎች ላይ ከፍተኛ ጉዳትም አድርሷል። ቋራ ወረዳ ካሉ 29 ቀበሌዎቹም 26ቱ በፋኖ ቁጥጥር ስር የሚገኙ ሲሆን ቀሪዎቹ ሶስት የከተማ ቀበሌዎች ደግሞ የአገዛዙ ሰራዊት የሰፈረባቸው ቀጠናዎች ናቸው። በተቆጣጠራቸው ቀበሌዎችም የነዋሪዎችን ሰብዓዊ መብት ከሰውነት ባፈነገጠ መልኩ መጣሱን የንድልጎ ከተማ ነዋሪዎች በደላችን ህዝቡ ይስማው ሲሉም ለሚዲያችን አስታውቀዋል። ይህ በእንዲህ እንዳለን በከተማ የሰፈረው የብልጽ ብልጽግና ጥምር ጦር አለቆችና ካድሬዎች ጦርነቱን የገንዘብ ማሰባሰቢያም አድርገውታል፣ ሲሎም ነዋሪዎች ለሚዲያችን ገልጸዋል። ከዞን እስከ ወረዳ ያሉ አመራሮች የህዝብ ሀብት ንብረት የሆነውን ሁሉ በመዝረፍ የራሳቸውን ሀብት እያካበቱ ማህበረሰቡን ለድህነት ዳርገውታል፣ ሲሎም የአካባቢው ነዋሪዎች ይገልጻሉ። የደልጎ ከተማና የቋራ ወረዳም አመራሮች ከህዝቡ በዘረፉት ገንዘብ በጎንደር፣ በባህር ዳር ቤት የገዙ ሲሆን ለዘመድ አዝማዶቻቸው ጭምር ተሽከር ተሽከርካሪዎችን እየገዙ መሆናቸውም ታውቋል። ይህ ዞን አስተዳዳሪ የብልጽግና ጽፈት ቤት ኃላፊው እንዲሁም የፖለቲካ ዘርፍ ኃላፊው ከቋራ ወረዳም አስተዳደር ጋር በመነጋገር ከ150 ሚሊዮን ብር የሚገመት የህዝብ ሀብት ንብረት በኢንቨስትመንት ስም በመሸጥ ሰልቅጠው እንደበሉትም ነው የተነገረው። የቋራ ወረዳ አመራሮችና የዞን አመራሮች ህዝብ በማይጠቅም አጀንዳ ላይ ስብሰባ በመቀመጥ ለአንድ አመራር በቀን እስከ 13ሺ ብር ድረስ አበል እንደሚወርድለት ነው ከስፍራ የሚገኙን የመረጃ ምንጮቻችን የነገሩን በዚህ ዓመት በቋራ ወረዳ ባልተሰሩ መሰረተ ልማቶች ላይ የ42 ሚሊዮን ብር ሂሳብ ተወራርዷል፣ ሲሉም ምንጮቻችን ጨምረው ተናግረዋል። ጦርነቱን አዋጭ ነው በማለት የሚናገሩት የምዕራብ ጎንደር ዞን አመራሮች በአጋጣሚው እንጠቀም፣ ነገን ሞት ዛሬ አናውቅም፣ ለቤተሰቦቻችን ሀብት አስቀምጠን መሞት አለብን፣ በሚል ዘረፋውን እያጣጣፉት ነው ያሉት ምንጮቻችን በዚህ የህልውና ትግል ውስጥ ብዛት ያለ የአገዛዙ አመራሮች መበልጽጋቸውንም ነው የተናገሩት። እነዚህ የብልጽግና ታጋዮች የጨጓራ ታጋይ በመሆናቸው ስለ ብልጽግና ደንታ የላቸውምም ተብሏል። በጉዳዩ ላይ ሚዲያችን ሰፊ ማጣራት ስራ እየሰራ ሲሆን ጉዳዩ ከዚህ ሊብስ ይችላል ሲሎም ገንዱሃና የደልጎ ከተማ ነዋሪዎች ተናግረዋል። ጉዳዩን በቅርብ ርቀት ሲከታተሉ የቆየው የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ እዝ ሁለተኛ መይሳው ካሳ ኮር ቋራ የግላ ክፍለ ጦር ህዝብ ግንኙነት ኃላፊ መረጃውንም አጋርቶናል። በሌላ በኩል ሰሞኑን ከየክልሉ ወደ ጎጃም የገባው የአብይ አህመድ ቡድን በያቅጣጫው መግባት እንጂ መውጣት አልቻለም። በሁለተኛ ክፍለ ጦር ብቻ ከአምስት በላይ ክፍለ ጦሮችን አሰማርቷል። በደጋ ዳሞት፣ በመውጣ መብረቆ፣ ተፈራም፣ በጎንጅ ዮሐንስ፣ አለማየው፣ በድጓና በሰዴ በሁሉም አቅጣጫ የፋኖን ኃይል መቋቋም ሲከብደው በንጹሐን በተቋማት ንብረት ላይ እልሁን እንደምትመለከቱት እየተወጣም ይገኛል። እንግዲህ ለህዝብ ሰላም ማስከበር ወጣው እያለ የሚዘምረው የብልጽግና መንግስት ከገባበት ቀን እስካሁን ያለ ሌለ ከባድ መሳሪያ በማስወንጨፍ ንጹሐንን ተቋማትን፣ እንስሳትን እየዘረፈና እያወደመም ይገኛል። በምትመለከቱት መልክም የህዝቡን ንብረት እያወደመው ይገኛል። ይህንን ተከትሎም አርበኛም አስረስ ማረ ዳምጤም የሚከተለውን ጽሁፍ አስፍረዋል። ብልጽግና አረመኔያዊ አገዛዝ ብለን እየጠራ ነው። የእውነትም አረመኔያዊ እሳቤ ስላለው ነው የአገዛዙ ሰራዊት የአገዛዙ ቁንጮ ኋላ ቀርናም አውዳሚ ህልም የሚተገብሩ ናቸው። ለዚያም ነው እግሩ በረገጠበት ሁሉም ንጹሐን የሚጨፈጭፈው ንብረት የሚያወድመውና የዘር ማጥፋት ወንጀል የሚፈጽመው ሲል አርበኛ አስረስ ማረዳም ጤም ተናግረዋል። የአማራ ፋኖ ብሔራዊ ኃይል ሴንትራል ኮማንድ አባሉ አርበኛ አስረስ ማረዳም ጤም ይቀጥልና፣ ጦርነቱ ውስጥ የጎንዮሽ ጉዳት የሚጠበቅ ነው። ነገር ግን የመንግስትነትን ካባ ለበሰ ቡድን ሆነ ብሎም የዜጎችን ንብረት በአደባባይ ማውደም የዘወትር ስራው ነው። አገዛዙ ከስልጣኔ የተጋጨ ከሰብአዊነት የተፋታ ከርህራሄም የራቀም ከኢትዮጵያ ገጽና መልክ የተጣላ ነው ሲል አርበኛው የመንግስትን ድርጊትም ይገልጸዋል። ይህንን አገዛዝ መዋጋት፣ ማሸነፍ አረመኔነቱን ለህዝባችንና ለዓለም አቀፍ የፖለቲካ ኃይሎች ደጋግመን ደጋግመን መናገር እንቀጥላለን። በምስሉ ላይ የምታዩት በወገን ኃይል የተለበለበው የብልጽግና አረመናዊ ስርዓት የወደማቸው ያልታጠቁም ለፍቶ አዳሪ ሰርቶ የሚተዳደሩባቸውን ንብረቶች ናቸው ሲል አርበኛም አስረስማረ ዳምጤም ስለ ሁኔታው አብራርቷል። ይህ በእንዲህ እንዳለም ከፍተኛ ኃላፊ ተቀነደሸች ይህ ገቢዎች ኃላፊ እስከ ወዲያኛው በፋኑ ጥይት መሸኘቷ ተረጋገጠም። ግብር አስከፍላለሁ ብለው ፋኖን እናጠፋለን ብለው ህዝባችንን አስገድደው ሰልፍ የሚያስወጡትን ህዝባችንን በአደባባይ ሲጨፈጭፉም ሆዳቸውን የወደዱት ላይ እርምጃችንን አጠናክረን እንቀጥላለን ሲሉም የአማራ ፋኖ ብሔራዊ ኃይል በጎጃም የፋኖ ኃይሎች አሳውቀዋል። በዚህም የደብረ ማርቆስ የክፍለ ከተማ የገቢዎች ኃላፊ ላይ አስተማሪ እርምጃ ወስደናል ሲሎም የፋኖ ኃይሎቹ አስታውቀዋል። ይህ በእንዲህ እንዳለም በፋኖ ኃይሎችና በአገዛዝ ወታደሮች መካከል በቋሬት ውረድ አልወርድም በሚል ከፍተኛ ትንቅንቅ ላይ ናቸው። ሶስተኛ ቀኑን የያዘው ትንቅንቅ በቋሬት በብልጽግና ኃይል ላይ በደረሰበት ምት ሙትና ቁስለኛ ታቅፎም ተራራ ላይ ተንጠ ጥሎ አልወርድም ብሎ በአምስተኛ ክፍለ ጦር ገረም ወንዳወክና አረን ዘውዳሞት ብርጌ እየተወቃ እንደሚገኝ የአካባቢው ነዋሪዎች ለሚዲያችን ገልጸዋል። ይህ ብልጽግና አገዛዝ ሁለት ምርጫ አለው፣ ተሰልፎ እጅ መስጠት አሊያም ምድርን መሰናበት ሲሎ የፋኖ ኃይሎቹም አስታውቀዋል። ይህ በእንዲህ እንዳለ የአማራ ፋኖ በጎጃም አንደኛ ክፍለ ጦር በአዴታናናም ከዴንሳባታም እስከረቡ ገበያም በብልጽግና ኃይል ላይ ድልን ተቀናጀ ይ የሻለቅ አነሙት ያዛቸው ብርጌድ መብረቁ ሻለቃናም ሰንጥቃ ሻለቃም እንዲሁም የጣናው መብረቁ ብርጌድ ቅንባብ ሻለቃ በጥምረት በዛሬው እለት ረቡ ገበያ ላይ ከጠዋቱ 12 ሰዓት ጀምሮ እስከ 10 ሰዓት ያክል እላ ከባድ ውጊያ በማድረግ የብልጽግና ኃይል ላይ ከፍተኛ ድምሰሳ በማድረግ ታላቅ ጀብዱ ፈጽመዋል። ይህ ሻለቃ ያዛቸው ብርጌድ ከአንግታ በመነሳት የበላይ ዘለቀ ሻለቃ የብልጽግናን ኃይል ከጋድላ እያባረሩ አዴታናም አስገብቶ ይሰጡታል። ሲሉ የመረጃ ምንጮቻችን ገልጸዋል። በዚህ ውጊያም አራት ክላሽ ሲማረክ 720 የክላሽ ተተኳሾችን በፋኖ እጅ ገብቷል። ሶስት የወገብ ትጥቅ በፋኖ ሲማረክ ሶስት የብልጽግና ኃይል ተማርኳል ሲሉ የአይንማኞች ተናግረዋል። በውጊያው ከመቶ በላይ የብልጽግና ኃይል የተደመሰሰ ሲሆን በርካቶችንም ቁስለኛ ማድረግ መቻላቸውን የፋኖ ኃይሎች አስታውቀዋል። የብልጽግና ኃይል አስከሬን ለማንሳት ብዙ 23 እና በሞርተር በድሽቃ በተደጋጋሚ ሰዎች የደበደብ የዋለ ሲሆን ፋኖ ታላቅ ጀብዱ ሰርተው በውጤት ተንበሽብሸዋል፣ ሲሎም ይህ አይን እማኞች ገልጸዋል። ይህ በእንዲህ እንዳለም ወደ ሸዋ ስናለፍ ጣርማ በርና ደብረ ብርሃን ዙሪያ ከጉዶ በረት እስከ ቀየት ድረስ ከባድ ውጊያም ተደረገ። በትላንትና ሁለት የሸዋ ጠቅላይ ግዛት እዝ የልዩ ኦፕሬሽን ቡድን ጣርማ በር ወረዳ ላይ ሰርጎ በመግባት በጣርማ በር ዋሻ ምሽጉ የነበረውን የብልጽግናነት ሰራዊት ምሽግ በማስለቀቅ ምሽጉን ካስለቀቁ በኋላ በ ድጋሚ በመከላከያው ካምፕ ላይ በመግባት ከ በላይ ሙትና በአለቃይ ቦኔት እንዲሁም ሪፐብሊካን ጋርድ ቁስለኛ ማድረጋቸው ነው እየተነገረው። አገዛዞም የሞቱትን በመቅበር ከባድ ቁስለኛ የሆኑትንና ከፍተኛ ሕክምና የሚያስፈልጋቸውን ወደ ከፍተኛ ሕክምና ለመውሰድ በእጁ ያለውን ጦር ለእጀባ አናሳ በመሆኑም ተጨማሪ ኃይል ከደብረ ብርሃን ወደ ጣርማ በር በማስገባት ቁስለኞቹን ወደ ደብረ ብርሃን ጭኖ ለመውሰድ ተገዱ የነበረ ሲሆን ቁስለኞቹን ይዞ ወደ ብርሃን አጅቦም በሚንቀሳቀስበት ጊዜ መረጃው ቀድሞ የደረሳቸው አናብስቶቹ ጉዶ በረት ላይ ደፈጣ በማድረግ የሸዋ ጠቅላይ ግዛት እዝ የመሐመድ ቢሆነኝ ኮር፣ የአስቴ ጎማ ተራራ ክፍለ ጦር፣ የብሩክ ደምስ ብርጌድ ፈጥኖ ሻለቃ በአገዛዙ ሰራዊት ላይ ባደረጉት ከፍተኛ ምት በድጋሚም ቁስለኛ ይዞ ለመሄድ የመጣው የአብይ አህመድ ሰራዊት ጉዶ በረት ላይ ሙትና ቁስለኛ ሆነን፣ እንዲሁም ለማስፈራራነት ሲያንቀረፍፉ የነበረው የአገዛዙ ሱ 23 በተተኮሰበት የድሽ ቃና የብሬን ጥይት ከጥቅም ውጭ ሆኗን በተጨማሪም ጦሩን የጫነበት የመከላከያ ኦራል በደረሰበት ምት ከጥቅም ውጭ መደረጉን ነው የፋኖ ኃይሎች ያስታወቁት። በሌላ ዜናችን ከዚህ ቀደም የሀገሪቱ የደህንነት ክፍል ለአብይ አህመድ ባቀረበው ሪፖርት የፋኖ ኃይሎች በአዲስ አበባ አራት ኪሎ አካባቢ የተጠና ጀግና የሚያስብላቸውንና የዓለም ትኩረትን ለመሳብ አዲስ ኦፕሬሽን ለመስራት አቅደዋል የሚል መረጃ ደርሶኛል በሚል በርካታ የ የአማራ ተወላጆችንና የኤርትራ ተወላጆች ታፍሰው ወደ ማጎሪያ መግባታቸውን መዘገባችን ይታወሳል። የፌደራል ፖሊስን በይፋም በየቤቱ በአዲስ አበባ ብርበራም አደርጋለሁ በማለት መግለጫ ሰጥቶ እንደነበረም አይዘነጋም። ከዚህ ጋር በተያዘ ዛሬም የሀገሪቱ የደህንነት ግብረ ኃይል አስቸኳይ ስብሰባ በጠቅላይ ሚኒስተሩ መጠራቱ ተነግሯል። የደህንነቱ መስሪያ ቤቱ ሰዎች ሳይቀድሞን መዘጋጀት አለብን ሲሎን በስብሰባው ላይ ተናግረዋል። ከዚህ ቀደም የፋኖ ኃይሎች በአራት ኪሎ አዲስ አበባ የተጠና ኦፕሬሽን ሊሰሩ አቅደዋል የሚል ሪፖርት ያቀረበው የደህንነት ኃላፊው አሁን ደግሞ እንቅስቃሴም ሳይጀምሩ እንዳልቀሩም ጥርጣሬዎች አሉን። መረጃ እስከምናጠናክር ድረስ ግን ሳይቀድሞን እንዘጋጅ በማለትም አስጠንቅቀዋል። በዚህም ከነገ ጀምሮ ከወትሮ በተለየም የፀጥታ ኃይል ስምሪት በማድረግ ፍተሻዎችንና ጥበቃዎችን ልናጠናክር ይገባል የሚል ውይይት ሲደረግ። የጸጥታ ኃይል ውስጥ ያሉም የአማራ ተወላጆችና የደቡብ ተወላጆችም ጥብቅ ክትትል እንዲደረግባቸው ታዟል። ገና ለገና ፋኖ ሊመጣብን ነው በሚል ፍርሃት ውስጥ የገባው የአገዛዙ ኃይል ከሰሞኑ ታይቶ የማይታወቅ አፈሳ ሊጀምር ስለሚችል ህዝቡ ጥንቃቄ እንዲያደርግ መረጃውን ያደረሰን ምንጫችን አስረድቷል። ከዚህ ጋር በተያዘ የብልጽግና መንግስት ምን ያክል የመረጃ ደህንነት ስራው የደከምና የማይረባ መሆኑን የሚያሳይ አንድ ቪዲዮ እንጋብዛቸው መሆኑን ዶክተር ሚልኬሳ ሚደጋ ከመሳይ መኮንን ጋር ቆይታ አድርገዋል። እኚህ የቀድሞ የመንግስት ከፍተኛ ሹመኛ ሚልኬሳ የሚባል ሸኔም በሳር ቤት እያለፈ ነበር በሚል በስም መመሳሰል ብቻ እሳቸውን እንዴት አድርገው እንዳሰሯቸውና የመንግስት ባለስልጣናት የደህንነት ክፍላቸው ምን ያክል የደከመ እንደሆነም እንዲህ ያስረዳሉ። አድምጠናቸው እንመለስ። የኦሮሚያ መሬት አስተዳደር ቢሮ ኃላፊ ነበርኩኝ። ከዛ ስልጣኑን ርክክብ ላይ ፖሊሶች ቢሮ ገብቶ አስሮኛል። ፖሊሶች፣ የኦሮሚያ ፖሊሶች መጥቶ ያዙኝ። ሳርቤት የሚገኘው የኦሮሚያ ቢሮዎች፣ ከዛ ወስዶኝ የሆነ ቦታ ወሰዱኝ። መሬት ላይ የተቀመጣሉን፣ መሬት ላይ ፀሐይ ያለ የእኔ ምክትል ቢሮ ኃላፊ የነበረም ከኔ ጋር ታስሮ ፀሐይ ጠጥተን ከቢሮ ነው እንግዲህ አስሮኝ። ምን እንዳሰቡ በኋላ ነው የተረዳሁት። እዛ ፀሐይ ላይ ከዛ ኮማንደሩ እኔን ያዘኝ ኮማንደር በኋላ ተናዶ ዶክተር ምልኬሳ አለኝ። ተነስና አሁን ለሹፌሪ ደውል አለኝ። ለሹፌሪ ደወልኩ፣ እዚህ ነኝ ና ብዬ ጠራው። ዝም በለ ወደ ቤት ግባ እንዳትወጣ ከቤት አለኝ። እኔ ነኝ ተጠያቂም ሆኖ ከዚህ በኋላ አለኝ። ገባው። በኋላ ለኮሚሽነሩ ለአራርሳ መርዳሳ ደውዬ ምን ምንድነው ያጠፋሁት እኔ ልበ ስልክ ብቻ ሂድና፣ እዛ አካባቢ እስር ቤት አለ፣ እዛ ግባ ከተባልኩኝ እኔ ሄዳለሁ። ለምንድነው እንደዚህ ፀሐይ ውስጥ እንደዚህ የምታደርገኝ ብዬ ስጠይቀው ምን ይለኛል? እንትን ነው ተሳስተን ነው ሸኔ ሚልኬሳ የሚባል ሸኔ በሳር ቤት እያለፈ ነበር፣ እና የስ እንትን ብሎ ነው አንተን ከቢሮ መጥተው። እኔ እኮ ካብኔ አባል የኦሮሚያ ካብኔ አባል ነኝ። ኔ የያዙኝ ፖሊሶችም ያቁኛል። ለእኔ ሴኪሪቲ የመደብ ሰው ነው ያዘኝ። ግን ደግሞ ሰውየው እንትን በስልክ አይ ተሳስተ ነው እቺ ምልኬሳ መባል ሸኔ በዛ በኩል ሲያልፍ እንትን እየተከታተሉ ነበር። ስም የስም ለዛ ይባላል እንደዚህ። ዶክተር ሚልኬሳ በዚህ ብቻ አያበቁም። ጠቅላይ ሚኒስትሩ መድኃኒት ሰብስቦ ይዞ መጥቶም እንድናዝንለት ይህንን ሁሉ መድኃኒት እየወሰድኩኝ ነው ስራ የምሠራው ሲሉ በሽተኛ መሆናቸውን በይፋ ነገሩን ሲሉም ያስረዳሉ። አሁንም ዶክተር ሚልኬሳ ሚደጋም የሚሉትን አድምጠን እንመለስ። ወደ ጦር ግንባር መረጃዎች መለሳለሁ። የአማራ ፋኖ ብሔራዊ ኃይል አፋ በሃ ወሎ ቤት አማራ ቀጠና ንጉሥ ሚካኤል አሊኮር ሼ ሁሴን ጅብሪል ክፍለ ጦር ገነቴ ከተማ ላይ ድል ተቀዳጁ ሼ ሁሴን ጅብሪል ክፍለ ጦር ምዕራብ ወሎ ገነቴ ከተማ ህዝብን አስገድዶ ሰልፍ ሊያስወጣ በ22 2017 ዓ ም ንጋት የመጣውን አስራው ለመኪና የብልጽግናን ሰራዊት ከሁለት ድሽቃ ጋር እንዲሆም ሆዳደር አድማ ብተናና ፖሊስ ከተማ ድረስ ዘልቆ በመግባት በርካታውን ሙትና ቁስለኛ እንዲሆም ምርኮኛ በማ ለማድረግ ታላቅ ድል ተጎናስፈዋል። ይህ ንጉሥ ሚካኤል ኮር ወታደራዊ አዛዥ አርበኛ ከረሙ መሐመድ እንዲሆን ብርጌዳ አመራሮች አርበኛ ሙራድ አህመድ ና እድሪስ አቢ በመሩት ድንቅ የከተማ ትጋድሎ በርካታ ጥምር ዙፋነ ጠባቂ ሰራዊት የተደመሰሰና የቆሰለ ሲሆን ዘጠኝ መማረኩም ነው የተነገረው። ምስሮቹ በቀንገነት የከተማ ለመግባትና የብልጽግና ላይ ከባድ እርምጃም ለመውሰድ ያስገድዳቸው ህዝባቸውን እየቀረ 5 ብር ይቀጣል በሚል አስገድዶ ሰልፍ ሊያስወጣና በአንድ እጁ ምድሮን ይዞ በአንድ እጁ ሰላም በሚል ዘር ማጥፋት እየፈጸመበት ያለውን ህዝብ ግፍና ጭፍጨፋውን አይበቃም ብሎ በቁስሉ ላይ እንጨት መስደዶን ይበቃል በሚል ነው።